ና ይን ወይ ጠርጥን ውጭ እናናግረዋለን። ውረድ ውረዱ ውረዱ ውረዱ። የእውነት ውረዱ፣ ውረድ አገቡም። ዛ የምን አገቡ? ኪራ ምን እያደረክ ነው? ቆይ፣ አንተ ኑ፣ ውረዱ፣ ና አውሩኝ ግራችሁ ምንድን ነው እናንተ? ቆይ ለምንድን ነው በእሱ ቦታ ሆናችሁ የማታስቡት? ቆይ ተረጋግተን የምናውራ ከሆነ ስሜታዊ ሳትኝ በስነ ስርዓት ነገሩን እናውራበት። እናንተ ችግር እስከ ቤት ድረስ ግዴታ ነው? አንቺ ማ አታሰይም። እንገባለን ግን እንደዚህ ቆይ፣ ህይወቱን ልበጣ ነው ህይወት። እኔ ቤቴ ነው የምገባው

ምን አምጥተን እናነግራለን? በቃ ይሄ ጉዳይ የኔ ጉዳይ ነው፣ እነሱን አይደለም ነው ስለምን ኪራሲ ለምን? በቃ በቃ ይሄ ነገር መቆም አለበት። ጥሩ አይደለም ነገሩ። አትችልም ነው። ጤነኛ አይደለሽም።

ከውጭ ሀገር ሆና የደዋወለቻቸው ዩቲዩበሮች ነበሩ፣ ታዋቂ ሰዎች ነበሩ። ቤቱም ቀድማ አውቃለች። በሌላ እኔ ነው አይል የተፈጠረው ነገር ቤት አሁን የሚኖርበት ቤት የተገዛው በእኔ ገንዘብ ያለች። ቅድም ከኛ ወርዳ በራይድ ልትመጣ ነበረ። እኛ ባለንበት ትምጣ ብለን ነው አንቺ

እንደማትጮሂ እንደማትረብሽ ያለውን ነገር ከናሂ ጋር ብቻ አልጮም። አሁን ምን እንደሆነ ውስጥ ገብታ ምንም ነገር ማውራት የለባትም። ማውራት ከፈለግሽ ማለት ነው እዚህ ውጪ ታወሪያለሽ። እሱ ማየት ነው የፈለግሽ፣ ቤት ገብተሽ እሱ ማየት ነው አይፈለግሽ፣ ታዩ አለሽ። ግን ሌላ ነገር መፍጠር የለባትም። ከፈጠረሽ ግን እኔ ነኝ በቃ ለምን

ቤቱን አቀዋለው እናንተ ከፈለጋችሁ ወደ ቤታችሁ ሂዱ ብላ ሌላ ራይድ ውስጥ ትገባ ስትል ነው አሁን ራሱ ይመጣ ነው እሺ ሌላ ችግር ይፈጠራል እኮ እዛ ቤት ውስጥ እኮ ልጅ አለ እኮ እንዴት ነው የምታስቡት እናንተ ቆይ አለ ልጅ አለ ግን ቃል ትገባለች ያለውን ነገር ለማረጋጋት ከሱም አሁን ቁጭ ብለን ለተፈጠረው ነገር ነው ሮኬት ይመጣልሽ ምናምን ትላለች እንዴ እቺ አንቺ ራስሽ ከየት ነው የመጣሽው ለምን ትፈልጉታለሽ ስለማታቀነው እናንተ አግሽ አይደል እንዴ ደጅ ታውራው እንብያለች እኮ ነኝ ምን ላርግ ቀልድም አይደለም ምንም ነገርም አይደለም። ማጊ የአባትና ባለቤት ነገር እኔ ከኔ ጋር እዚህ ድረስ የመጣ ነው። አንቺ ላይ ችግር እንዳይደርስ ብለን ነው ይህን ነገር ማወቅ መቻል አለበት። ለኛን ማክበራሽ ስትገቢ ምንም አይነት ነገር እንዳትፈጥሪ እሷንም ቃል ገብተሽ ላታል ገብተን ከናሂ ጋር ፊት ለፊት ትቀመጫለሽ። ውብዬንም ይዘሻትም ጦጭ ከሆነ ያለውን ነገር እስቲ እና ያለን ብቻ ውስጥ ከገባን በኋላ የምናረገውን ነገር አድርጋን ከልጁ ጋር ፊት ለፊት የምትገናኝበትን የምታወራበትን ነገር አደባባይ ላይ ስሙ ከሚጠፋ በቤታችን በቤታችሁ ነገሩ ለመፍታት ነው እዚህ ድረስ የመጣ ነው። እሷም ይዛ ስምስ ዚይነት ስመጣ ያልተቃወሙትበት ምክንያት ይዛ ስንመጣ በዚህ ምክንያት ነው። ስለዚህ እንግባና ያለውን ነገር ደግሞ ዳሜጁ ማሰብ አለብሽ። ሌላ ሚዲያ ላይ ብትሄድ እኮ አለቀ በቃ። ልጁ እስከ መጨረሻው ስራውን መስራት አይችልም በቃ። ስለዚህ እኛ በእኛ በወንድማማችነት እዚሁን ፈተዋለን። እኛም የቤተሰብ ጫና ስላለብን ነው ዩቲዩባችን ላይ ዘን የመጣ ነው። ነገር ግን ኦልሬዲ ለቀነዋል። ስለዚህ እንትን ማለት አለብን

ሽኛ ምንድን ነው ተባብለን የገባነው

ምንዬ ምንድን ነው? እያደረግሽ ነው እኮ ጉድ ማለት

መደንገቱ ምን አስፈለገ? ናይ ምንድን ነው? እኔ ግራ ገብቶኛል፣ አልጠበኩም። አንተ ርይ ምንም ነገር የለም። እኔ ምንም አ ነገር የለም።

እኔ አላቃትም። ምን ማለት ነው? እማታውቀው ከሆነ ቤት ድረስ ትመጣለች? ሄሎ ደግሞ በጣም ባለጌ ሴት ነሽ። እሱ ቤት ድረስ መጫወቻ ቤት አይደለም፣ እሺ? የተከበረ ቤት ነው ቤታችሁ። እናንተም ቢሆን አጣር መጣችሁ፣ ብትመጣ ያምርባታል

እነሱ ናቸው። ምን ላድርግ እኔ ምን ላድርግ? እሺ ንገሪኝ እኔ ምን ላድርግ? ልጅቷን አረጋግጠን ይዘናት እንምጣ። አረጋግጠን ይዘናት እንምጣ። ገባችሁ? ይህ የተከበረ ቤት ነው እንጂ መጫወቻ የሚጫወትበት ቤት አለምሽ። አንቺ ግን